ኑሮ የሚያበራው በሐዋ ላይ ዘልቆ ዋስ ያደረገችው የገሞጅ ፌቆ ከንፈረኩምኩም ሜና ካለ ብርጭቆ ወስፋ ይዘለቀም ተሰማይ ርቆ ነሚን የህበዋ ባህር መዲና ላይ ፈልቆ ሞልቶ ፈሰሰሉ በአስራሩ ሸለቆ በጓጉር በራያ በንጉሥ ላይ ዘልቆ ሁሉን ወዘወዘው የቀመሰን ጠልቆ በአና በዲያና ጣለው እንዲያንጣቆ።

ሱላም ተረገጦ ሚዕራጅ የዘለቀ ዋናሚን አጀባ አበቅሎ የማይጠፋው የኑሩን ጉዳይ ፈይዱ ተዘንብሎ ለሙሒቦች አዳይ ፊያርዲ ሳሒራ የኸልቁ ገላጋ የኸልቁ መድኒት ዓዛብን እንዳናይ። አበሶቴን ችጋር የነን እኔ ስለሱ ላዋይ። ነሚ ናሚን ሙሒብ የተባለን አንቱ መችረሳል። ከባርኩን ሲሰማ በአንቱ ስም ይደሳል። አይሆናል ገገባ ባይኖቹ ያለግሳል በየደረሰበት ስምሁን ያነሳል እንዲሁ እኳ ይቀርምን አስቦ ይደርሳል። አሚን ወዳጄ አናሚን አሚን ወዳጁን ገዳ እንዲያንቱም የለ ያ ረሱል አላሂን አሚን አጧይፉ በመጣለኝ ተዛ ተኑር ጨፌ እሱን እየጠራሁ በኖርኩኛ አርፌ የአንቱ ስም ሲነሳ ይጠልፋ ጀብ ይጠፋለ እንቅልፌ ሐያት የንስታለ በሱ ስም ለፍልፌ ወንጀሌም ባጠብኩት በሱ ተጎንፌ ናሚን ናሚን ናሚን መዲና ላይ ሆኖ በቅሎ አንድ ሸጀር አፈሩ ወርቅ ነው ን እንጨቱ ጀውሃር ን አበባው የሒዛም የሚስክ የካፉር ፍሬው ሳይቆረጥ ያፈራ አለኑር ላየው ሰው የወሱን ሸማኤል ማነው የጨረሰው ተማዱ ላይ ቀርበው ቀርቦ ማነው የቆረሰው አሻቦ ይመስል በመላሱ ላሰው በቀኝ እጅ ሰዶ ቁንጥሩን ቀመሰው ዝንታር ሜውን ፈጀነን እንደ ቀሰቀሰው አሚን አሜን አሚን ጌታ የላከለሁ የቁርአን መካሪ ለአንቱ የገባ ሰው የለው ማፋሪ ድንጋት የሚለበት የመጣለት ጥሪ አጀበ ነገን ባንቱ ዙሙራን ጀነት መሪ አውዱን እየጠጣን አጠገብ ሁኗሪ መሐመዱል አሚን የጀነቱ መሪ ድንጋጤ የለበት ዛሬ ስም ቁንጥሪ

ምንም አልበረደ የባሱ ናከለ ተዛ የቀመሰ ሞተ እንዴት ዘለለ ሁለዚ ይጮሃለ ሸውቁ መችከፈለ አንቱ ታላየሁት አይኑ ገነፈለ ሚሚሚንናሚን በይተል ከማልዱሎን የሚያመናድለው ሙስኪር እንደጠጣ ሁቡ ሚያስዋለለው መሐመዱል አሚን ጌታ የልበለው ያጎርሰኝ ተሪፍ ዶ ማዱ ተተጣለው በልቶ ተመጠጣ ሙሂብ የተባለው አናሚን አሚን አናሚን አሚን አሙሂብ የሚያጠጣው ፋይዶና

አየ ማዶው ጀሰዱ የታሸው በኑር ተጀምሎ ሲወለድ የወጣው በኑር ተሸምሎ ሚስተር ያጫወተው ጀሊሉና ብሎ ቀሚስ ያለበሰው በይተል ከመሃል ድሎ በሑቡ የሚዋጋው ባሕሩን አሽቁ ያንጋጣል በቀልቡ ወዲያንቱ አናሚን በታዩኝ እያለ ቢታየኝ እያለ ያ መሐያ ፊቱ የዘመመችለት ሙንታዛ ፊቱን እንኳን በኒ አደም ያለው በሐያቱ ናፍ ቆታለቀሰን ጅዝዑ ጀማዳቱ የረውባው

መካነን እንድያ ወስዶ ያስቀመጠው ለዚህ ዘል ከላምን ጆሮው ያዳመጠ አሚን አሚን ስምሁን ለመጥራት ሙሄባ አይታገትም እ በስምኩን የያዘ ሰው ዋሷ አይታገትም ወላዚያ ጌታ ነው ቢሄድ እንኳ የትም አንቱ ሹመሁታል ናይ ፈራም ሽረትም በአንድ አስር ያተርፋል ና ያጣም ወረትም ናሜን ናንድ እንኳ ይገኝም ታንቱ የማይከጅል ሲፈቱን ያየ በተውራት በእንጂል ተሹሞ የመጣው በወቃር በተብጅል

ጌታዬ ምን አውለኔ ወረትያ ምን አውለኔ ስታደርግላቸው ንያ የሆባ ይኔ ሚን ቦላ አብና አቡ ጀህል ሙልሒዱ ጦሩ አረብ ነበሩ። መቼ ተፈየዱ ቢላላ ዛን ሲያረግ ኢላላ ሰሃዶ

ምን አለብኝ ሳለሁ እናንቱ ወረቴ፣ አሚን አሚን መሐመዱል አሚን የአምቢወች ማማ እናንቱን የወደደ በስምሆ ቀርሰማ በንድ አስር ያገኛል የስመ ወኔማ

አደራ አርጎኝ አሰይድ አሰይድ ፊት የሚቀበል፣ አደራ የለሆለ መሐመድ ወል ግንዱ ለመለመ፣ በአጠገቡ ሲያልፉ።

ሙሒቦች ሁላ ለካ ለፈለፉ የዘለቀው የለም፣ አይቻልም ወስፉ የሚወጣው የለም፣ ረጅም ነው ዛፉ ፍሬውን አብዝቶ በዘርፍና ዘርፎ ቀሩና አብደል ጀሊል ሳይቆርጡ ተጫፉ ኮናሚን

አይጀበ ያን ቀስድ ፈረስ ሙላወም ጋለበው በረገገ መሰለ የለም ያቀረበው አጀበ ላኪን ሲያውት ሙላወም ሙላወም አጀበው በሚምና በዲለ ሰሙን ያስከበበው ገና በልጅነት መላኢካ ያጀበው አሚን አሚን አሜን ወረቴ ጀሊል መቼ ሰራን እንደሱ መስያ ጨረቃም ጀንበርም ተሱ ኖር ክፍያ ዓለሙ በሱን ዓለም በሱ ረጋ ዕሉ ወሶፍልያ

ሰልማን አምስተዜ ለሱ የተሸጠው አካሉ ሲፈጠረ በኑር የታነጠው ሶሪረል ቀለምን ጆሮው ያዳመጠው ኸበሩን ሲሰሙት ቀልብ የሚያናውጠው